አሰላም አሰላሙ አሌይኩም ወረህማቱላ ወበረካቱ። ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከእኔ ጋር አልሐምዱላ ረብልአለሚን ኖስኪ ሽንብራ ቆሎ እንብላ። ማን ነው የሚወደው ማታ ማታ፣ በተለይ ቤተሰቦቻችሁ ጋር ተሰብስባችሁ እንደዚ ቁርጥምጥም ነገር አዘጋጅታችሁ ንፍሮም ሊሆን ይችላል። በነገራችን ላይ ብዙም አይደለም ንፍሮ፣ ያው የሚቆረጥም ነገር ሽምብራ፣ ባቄላ እንደዚህ አሹቅ የሚባል ታውቁ እንደሆነ ባቄላ ተነክሮና ቆልታቸው ማለት ነው። እሱን እሱን እንደዚህ ማታ ማታ ተሰባስበን ድመቶችም አሉ እንደምታዩቸው የቤተሰብ አባል ናቸው። እነሱም አንዷ እዚህ ጋለች እና እንደዚህ ተሰብስበን ነው የምናመሸው። ከዚህ በላይ ደስታ አለ እንዴ? ያው ለአንዳንዱ ኮሜንታተሮች ማለቴ ነው፣ እንዴት ነው የምትቀመጭው መብራት የለሽም ኔትወርክ የለሽም ለምትሉ እስኪ ደስታ ያላሳያችሁ ብዬ ነው ቤተሰብ ጋር ተሰብስቦ ማምሸት በቃ ከምንም በላይ ደስታ ነው። ወላይ ነው የምላችሁ በጣም ማለት ነው። እና እናንተም ለዚህ ቀን ያብቃችሁ። ለምትናገሩት ኮሜንት ላይ ለምትጽፉት ሳይሆን ስንት አመት ኑረሽ ሂደሽ እዚህ እዚ አስራ ሁለት አመት ምናምን ኑር ያለው ብለሽ ሂደሽ አሁን እዛ ገጠር መግባትሽ እንዴት ችለሽ ሆኖ እንደዛ መቀመጡን ምናምን ትላላችሁ። በተደጋጋሚ ኮሜንት ላይ ያለውን ግን መልሽ አላቅም። ያው እንግዲህ እስኪ ላሳያችሁ ያለውን ህይወት ማነው የሚጠላው? እስኪ እንደዚህ ቤተሰቦቹ ጋር ተሰባስቦ ሲንጫጫ ማምሸት ማነው ነው የሚጠላው? ይሄን ብቻ መልሱልኝ። ወላሂ እኔ ከምንም በላይ ደስተኛ ነኝ። አልሐምዱላ፣ አልሐምዱላ። ከምንም በላይ ደስተኛ ነው። ቤተሰቦችን አላህ በሀያት ያቆይልኝ። እና ይሄንም ለምትመኙ አላህ ቤተሰቦቻችሁ ጋር እንድትሰባሰቡ ያድርጋችሁ። መነጣጠል ሌላ ቦታ ሂጄ ተከራይቼ ምናም መኖር አያቅትም፣ ግን ቤተሰብ እያለ የትም መሄድ አያስፈልግም። እነሱ የኖሩትን መኖር እችላለሁኝ። አልሐምዱሊላ፣ ምንም አያስፈልገኝም። እና በዚሁ ደስተኛ ነኝ ይላችኋለሁ። እና ውዶች ይሄንን ይመስላል። ያው ሽምብራም ቆልተናል ታውቃላችሁ። አሁን ዝናብ እየዘነበ ነው ብያቸው አለሁኝ። ያው እንደዚህ ብርድ ምናምን ሲሆን የሚቆረጥ ነገር ታዘጋጃላችሁ። ከዛ በቃ የድሮ ያለፈ ሕይወት እየተነሳ ታሪክ እያነሳን በቃ ስናወራ ስንጫዋት እናመሻለን። እና ያው ቴሌቪዥን አያስፈልገንም ልጆቻችን፣ ድመቶቻችን ቴሌቪዥን ናቸው። ወላሂ ስብሃናላ ሀታ ድመቶቹ አያቸው እስኪ። ድመቶች እኔ በጣም ነው የምወዳቸው። እና ቲቱ ይሄው እግሯን አሟታል። እኔ መታወት ነው መሰለኝ በድንጋይ እግሯን እያነከሰች ነው። እና እነሱም አድገዋል። ልጆቹም ይሄው ላችሁ በቃ ሲሯሯጡ ምን ሲሉ ሲጫወቱ ወይ ሱብሃናላ፣ እንዴት እንደሚያስደስቱ ብታያቸው፣ እርስ በርሳቸው ሲጫወቱ ማለት ነው በሰፊው አሁን አሳያችዋለሁኝ። ወላ በጣም ነው ደስ የሚሉት። በእርግጥ ዛ አረብ ሀገር ላይ በድመት የተቸገራችሁ ማለት ነው፣ ማለት ድመት እያጸዳችሁ እንደዚህ ቦታቸውን ጥረቡ እየተባላችሁ፣ ፍጠጉ እየተባላችሁ የተቸገራችሁ ድመት ልትጠሉት ትችላላችሁ። የኢትዮጵያ ድመቶች ግን እንደዛ አይደሉም። ለምን እዛ ውጭ ያሉት ተዘግቶባቸው ስለሆነ ያን ያህል ስለማይወጡ ያስቸግራሉ። የኛ ግን በቃ መጠቀም ሲፈልጉም ሌላ ነገር ውጭ ይወጣሉ። የሚያድሩትም ውጭ ነው። ግን ቤት ውስጥ ድሮ በፊት ቤት ውስጥ ነበር የሚያድሩት። አሁን ላይ ግን ያው ቤት ውስጥ ከተዘጋ መውጫ ስለሌላቸው የሚጠቀሙበት ምናምን ስለሌለ ካካቸውን ውጭ አስወጥተን እዛ ሌላ ቦታ እንዲያዱር እናደርጋል። ወይ ኩሽና ያድራሉ ወይ ሌላ ቦታ የቤት ክፍት ወደ እንትኑ ያድራሉ ማለት ነው። ውጭ ያሉት ሰርቪሶች ላይ ያድራሉ እና አሁን እንደዛ አያድሩም፣ ግን ያመሻሉ። እኛ ጋ ልንተኛ ስንል ብቻ የምናስወጣቸው እና በጣም ነው ደስ የሚት እንደምታቸው ይጫወታሉ። በመጋረጃ ውስጥ እየገቡ እርስ በርሳቸው የሚጫወቱት ነገር በጣም ነው ደስ የሚለኝ እና ፈታ ያደርገናል እንደዚህ በቃ በእነሱ ምን እንስቃለን፣ በልጆቹ ምን እንስቃለን። እና አልሐምዱሊላህ ከዚህ በላይ ፈታ ያለ ህይወት የለም። እና ደግሞ አላህ እንግዲህ ከዚህ የበለጠ ኑሮ፣ የተሻለ ኑሮ አላህ ይስጠን ለሁላችን፣ እስከ ቤተሰቦቼ ነው የምለው። እና እንሻላ ደግሞ መብራቱም ይገባል። ያው ታቃላችሁ፣ በጦርነቱ ጉዳይ ነው አሁን እንደዚህ ሁሉ ነገር ወደኋላ እየተጓተተ ያለው እንጂ ብር ራሱ ተሰብስቦ ምናምን ትራንስፈርመር ሊገባ እንትን ብሎ ነበረ ያው ጦርነቱ አገደ። አሁን ግን እንሻአላ በቅርብ ይስተካከላል ብለን እናስባለን። ነገሮች እየተመቻቹ ይሄዳሉ። ቤዝኔላ ና ይስተካከላል የማይቆይ እንደውም ከላይ ከከተማው የሚገርማችሁ ወደዚህ ወደ ናስ ሲሜዳ ወደታችሁ ወደ ቀይ አፈር ነው በጣም አሪፍ አሪፍ ቤቶች ስለተሰሩ የብሎኬት ቤቶችም እየተሰሩ ነው ፊትለፊቱን በጣም ምርጥ ምርጥ ቤቶች ናቸው የተሰሩት፣ እና ለወደፊት እንደውም አሪፍ ከተማ ይሆናል ተብሎ የሚታሰበው ይሄ ነው። ሰፋ ያለም ስለሆነ እና ብዙ ብዙ ነገሮች እየታቀዱ እየተሰሩ ነው ዳርዳሩን። እንደዛ ስለሆነ አሪፍ ከተማ ናት፣ አታስቡ፣ ጊዜ ይጠይቃል እንጂ በዚህ አካባቢ የሰራችሁ ማለት ነው። እና ወዶች እንደዚህ ስንጫዋት ነው የምናመሻው ላቸዋለሁኝ። ፈታ እንላለን ያው መብራት ለጊዜው እኮ አለ፣ ያው ለቻርጅ ነው ምናምን ነው የሚሆነው። የኢትዮጵያ መብራት ሲጀመር እንደዚህ እኮ እንትን አያስደርጋችሁም ወላ። ሲጠፋም ሲሄድም ነው። ቢያንስ አንድ ሁለት ቀን ጠፍቶ የሚመጣበት ሰዓት አለው። አለመኖሩም ሙሉ በሙሉ ሳይሆን በቃ ከተማዋ ሲጀመር መብራት ሲሄድ ሲመጣ ነው በሙሉ ራሱ ማለት ነው። እና ትንሽ የሚያሳስበው ኔትወርኩ አሁን ቪዲዮ ፖስት ላረግ ምናምን በዛ ራቅ ያለ ቦታ ትንሽ እጅ የመስራቱ ጉዳይ ነው እንጂ ሌላ ምንም የሚያስቸግር ነገር የለም። አልሐምዱሊላ ሁሉ ነገር ሰላም ነው። ብቻ ሀገራችንን ሰላም ባደረገልን። ዋናው ይሄ ነው ወላ። እና ደግሞ አትፈሪም እንዴ እንደዚህ ሲተኮስ ተኩስ ምናምን አትፈሪም እንዴ ምናምን ለምትሉ ልጆች ደግሞ ለምደነዋል። ወላሂ ይሄ የመጀመሪያ ጊዜ ገና እንደመጣውኝ ማለት ነው ገና ጠሽ ሲል እንጣጥ ብዬ በመስኮት ራሱ ልበረብላ አይነበረ ማለት ነው። አሁን ግን አልሐምዱሊላ ያኒ ከጊዜ ብዛት የት ትደርሳላችሁ ስታስቡት ማለት ነው። ማይለመደ የለም በቃ ኑሮ ካላችሁት ምንድን ነው ፍሪጅ ይሞቃል የሚባል አባባል አለ። እና አባባል አይደለም ያው ትለምዱት አላችሁ ምን መሄጃ የላችሁም። መሄጃ ስለሌላችሁ ሁሉን ነገር ትለምዳላችሁ። እስካሁን ድረስ ከጁንታው ጀምራ እናቴ ናት ያልለመደችው ድምፁን ማለት ነው። በዛ በጁንታው ሰዓትም በጣም እንደዚህ ትፈራ ነበረ። አሁን ምንም አለምደውም ማለት በቃ አሁን ራሱ የሆነ ከባድ መሳሪያው ግው ሲል ቤቱ ማለት ሲጢጢጢጥ ምናምን ይላል። የመነቃነቅ ባህሪ ይኑረው ኔ እንጃ። መሬቱ ሲናጋ እንደዛ ሲል ማለት ነው፣ ወላ የሰውም ሰውነት አብሮ ሙክክ ነው የሚለው እንጂ። እኔ አሁን አልሐምዱሊላ ደህና ነኝ፣ ለምጀዋለሁኝ። የሆነ እንደ ድንገት ግን ሌላ ሀሳብ ውስጥ ሆናችሁ ምናምን፣ ድንገት በቃ መጥቶ እየተንጣጣ ያለ ጦርነቱ እንትኑ ተኩሱ እየደጋገመ ምናምንም አይመስላችሁም። ግን ድንገት ሳታስቡ ተኩስ ምናምን በሌለበት በባዶ ሜዳ በቃ መጥቶ ካፈጋው የዛኔ ትንሽ ትደነግጡ ትችላላችሁ እንጂ ይለመዳል። የትም አንደርስም። አላህ ሰላማችንን ያምጣልን። በቃ ሙሉ በሙሉ ሰላሟን የሀገሪቱን ያምጣላት። ይሄን ነው የምንመኘው። እስከዛው ድረስ ግን እንግዲህ ለምደና አላችኋለሁ። እንደዚህ እያልን እንግዲህ ቤተሰቦቻችን ጋራ አላህ አፊያችን ይስጠንና ምንቀጥል ያድርገን። እናንተን አለ ቤተሰቦቻችሁ ጋር የሚያገናኛችሁ ያድርጋችሁ። በቅርብ ተገናኝታችሁ ቤተሰብ ጋር አብሮ እንደማሳለፍ ትልቅ ነገር የለም ወላሂ። እና በሀያት ይኖሩላችሁ እና ተገናኝታችሁ አብራችሁ የምታሳልፉ ያድርጋችሁ። ልጄም እንግዲህ እንደምታዩት ድመቶቹ ጋር እየተሯሯጠ ነው እና ከእነሱ በላይ ቴሌቪዥን የለም እላቸዋለሁ። ይሯሯጣሉ ድመቶችም እርስ በርሳቸው እህትና ወንድሞች ድመቶችም ይሯሯጣሉ። ልጁም አብሮ ሲሯሯጥ ያመሻል። ከዛ በቃኛ ስንስቅ ማምሸት ነው ሌላ የለውም እና ደስ የሚል ህይወት ነው። አልሐምዱሊላ ረቢል አለሚን ውዶችዬ፣ ይህንን ይመስላል እንግዲህ የኛ ሀያት ነው። የኛው ማምሻችን የምናደርገው ስራ ይህንን ይመስላል። እላችኋለሁኝ ቪዲዮ እስኪ ላይክ አድርጉ ሸር አድርጉ ለጓደኞቻችሁ ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ ውዶች ዬ ቪዲዮ ያው ሰሞኑን እንዳያችሁት እይታ ዝቅ ዝቅ እያለ ነው እና እስኪ ቪዲዮዬ ቫይራል እንዲወጣ ሁላችሁም ሸር አድርጉልኝ እላችኋለሁኝ በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያደርግልኝ አገራችንም አላህ ሰላም ያደርግልን